ሰላም ጤና ይስጥልኝ ተመልካቾች፣ እንደምን አላችሁ? እዚህ ጋር የምታዩት አኩሪ አተር ወይንም ሶያ የምንለው ነው። ከአንድ ቀን በፊት ምሽት ላይ በንጹሕ ውሃ እንዳያችሁት ነከርኩት። በሚቀጥለው ቀን ጠዋት ይህንን ይመስላል። ከዛ በኋላ በምታዩት መልኩ ከንጹሕ ውሃ ጋር በጁሰር ውስጥ እንደዚህ ብሌንድ እናደርገዋለን ማለት ነው። ይህንን የፈጨነውን በማጥለያ በምታዩት መልኩ አይብ በምናጠልበት ንጹሕ ጨርቅ ላይ እንደዚህ አድርገን ለማጣራት እንሞክራለን። ካጣራን በኋላ አሁን እንዳያችሁት ከስር ጠሎ የሚወጣው የሶያ ወተት ወይም ሶያ ሚልክ የምንለው ነው ማለት ነው። በዚህ መልኩ በፋብሪካ ውስጥ ፕሮሰስ ተደርጎ የሚሰራ የሶያ ወተት የሱፐር ማርኬቶች ውስጥ እንገዛለን። በቤት ውስጥ ስናዘጋጀው ደግሞ በዚህ መልኩ እንደዚህ ይሆናል ማለት ነው። ጓንት አድርግ ያለው በጣም ንጹህ ነው። እዚህ ጋር የምታዩት ተጨምቆ የወጣው አሁን ይሄ የምንጥለው ባይ ፕሮዳክቱ ነው ማለት ነው። ይህንን በመጣል ፋንታ ቤት ውስጥ ፊታችሁን፣ ገላችሁን ስክራብ የምታደረጉበት ይሆናል። ወይንም ደግሞ የወይባ ጭስ ታጥነን ከወጣን በኋላ በፍስ ኮራቶች ውስጥ ገላችን ላይ ቅቤውን ለማስለቀቅ እና የእንጨቱን ጭስ ለማስለቀቅ በጣም ጠቃሚ ነው ማለት ነው። እዚህ ጋር ባያችሁት መልኩ የወጣው የሶያ ወተት ይሄንን ይመስላል። የምንፈልገውን የሶያ ወተት ከቀነስን በኋላ የቀረውን አይብ እንደምንጥደው ቀስ ያለ እሳት ላይ አርገን እንጥደዋለን ማለት ነው። እንዳያችሁት በቅመም አፍልቼ ደግሞ ለሚጠጣ እዚህ ጋር አስቀምጭ ያለው ተመልከቱት። እዚህ ጋር አሁን ይሄ ሁለት የሾርባ ማንኪያ የሚሆን የሎሚ ጭማቂ ከጨመርኩበት በኋላ ነው። ልክ እንደዚህ እንደ አይቡ መሰብሰብ የጀመረው ማለት ነው። እናንተ አችቶም የሎሚ ጭማቂም የፈለጋችሁትን ልትጨምሩበት ትችላላችሁ። ልክ አይብ ስንሰራ አይቡና አጓቱ እንደሚለየው አይነት ልክ ድስቱ ላይ የምታዩት ውሃውና ቶፉ የሆነው ማለት ነው። የሶያው አይብ ሳይሆን ቶፉ ነው የሚባለው። ቶፉና ውሃው ተለይቶ የተቀመጠበት ነው ማለት ነው። ጨምቀን የመጨረሻ ውጤቱን እንግዲህ እንደ ሱቁ አራት ማዕዘን እንዲወጣልን በአራት ማዕዘን እቃ ካደረግኩት በኋላ የቅድሙ በጣም በውሃ እርሶ ስለነበር ሌላ ጨርቅ ቀይረን ደግሞ እንደዚህ አድርገን እቃው ከስር ቀዳዳ አለው። እዛ ላይ ካደረግነው በኋላ ከበድ ያለ ነገር ከላይ እንጭንበታለን ማለት ነው። እዚህ ጋር እንደምትመለከቱት የመጨረሻ ውጤቱን እንደማይፈረፈር ለማሳየት አይስ ያለበት በረዶ ያለበት ውሃ ውስጥ ነክሬው አውጥቸዋለው። ምንም አይፈረፈርም። የመጨረሻ ውጤቱ ልክ ከሱቅ እንደምንገዛው ቶፉ አይነት በዚህ መልኩ ወጥቷል ማለት ነው። ይህንን በሸዋርማ መልክ ቀምመን እንደ ስጋ ጥብ